ቤተሰቦች ነበረን። የቁርስ የቅርስ ሰዓት ይሄን ይመስል ነበረ። በጣም በልተናል፣ ጠተናል። እኔ እንደዚህ እንበላለን ብዬሽ አላሰብኩም ነባዬ። እንዴት እንዴት፣ ተመችቶሻል? በጣም አልበላሽም እኮ ግን አማመኝ አማመኝ እያለች ምንም ልትበላል ቻለች። ወደ ሞልቶ ራሱ ሀብ ሀብ በላለሁ። በል ሀብ አሪፍ ነው በጣም ለጨጓራ ምናምን። ና በላን ጠጣን። የኔ ውዶች እናንተንም በጣም ነው ማመሰግናችሁ። በቃ በያላችሁበት ፈጣሪ ይጠብቃችሁ። ለእኛም ደግሞ በቻላችሁት አቅም ዱአ አድርጉልን፣ እኛም እናደርጋለን። በተለይ ነባ ጠንካራ ሁኚ፣ ስሪ ስራ ላይ ፎከስ አድርጊ። በቃ ስራ ላይ ብቻ ፎከስ ስታደርጉ ቤተሰብ በቃ የሆነ እንትናችሁ ራሱ ጭንቅላታችሁ ራሱ በቃ እረፍት ነው የሚያገኘው። ግን ወሬ ምናምን እዚህ እዚህ የሚለቀቅም ከሆነ የስራ ሞራንሽ ራሱ በቃ እንትን እያለ እየጠፋ እንደገና ደግሞ በቃ ቴንሽንሽ ሁሉ እንትን እያለ ነው የሚሄደው። እና ስራ መስራት ክቡር ነው ስራ ያስከብራል። ትንሽም ትልቅም ሳይባል በቃ ሰርተን ለመለወጥ መሞከር ከማንም ምንም ነገር አለመጠበቅ፣ እና ደግሞ በቃ የሰው ልጅ ፈጣሪ አለለን አላህ አለለን አይደለም። ስለዚህ ሰው ሊጥሎ አይችልም። በቃ ለጊዜው ሊጥልሽ ይችላል፣ ግን ደግሞ አላህ አለ እና አላህ ያነሳሻል አይደል? ስለዚህ ስራ ላይ ፎከስ ማድረግ አለብን። እንዲሁም ደግሞ ንሻላ ሂድሮ ጀማችን ይመለሳል ብዬ አስባለሁኝ። አሁን ላይ በጣም ብዙ ሰዎችን በቃ እየተረዳዋቸው ያለሁት ነገር ከማስታረቅ ይልቅ ማባባስን ነገር ማጣላትን ማጣላትን ነው ይዘው የሚጓዙ እና እንደነዚህ አይነት ሰዎች ደግሞ ያው ከቻላችሁ ሰውና ሰው ሲጣላ ለማስታረቅ መሞከር ካልቻላችሁ ደግሞ ዝም ለማለት መሞከር፣ ዝም ብንል ይሻላል ብዬ ነው የማስበው እና አላውቅም፣ በጣም ነው የሚወዳችሁ የማከብራችሁ። ምክንያቱም ሰው ጋር ተዋውዶ ምናምናም መለያየት፣ ጓደኛ ሴት ጓደኞቻችሁ ጋር በጣም ብዙ ስትሪ ምናም አሳልፈሽ ስትለያይ በጣም ነው የደብርሽ አይደለም፣ በቃ ያስጠላሻል። እንደ አንድ ፋሚሊ ስለምታይ እና መጣላት ባይኖር እኔ ደስ ይለኝ ነበረ ግን ይሄ ነገር ደግሞ ስላለ መጠንከርን ጠንካራ መሆንን እና ስራ ላይ ፎከስ ማድረግን በቃ አላውቅም። የሰው ልጅ ከሰራ ጠንካራ ከሆነ የማይደርስበት ደረጃ የለም ብዬ አንተን አላስብም። በቃ ከፈለገው ደረጃ ይደርሳል። የፈለገውን ነገር አድርጎ ደስተኛ የሆነ ይሁት መኖር ይችላል ግን የሚቻለው ምንድን ነው? ከሰራ ነው አይደለም? ጠንካራ ሆነን በቃ ነገሮችን ምንም ነገር ቢፈጠርም ምንም ነገር ቢደርስብንም ሁሉንም ነገር ለፈጣሪ ሰተን ስራ ላይ ብቻ ጊዜያችን ስራ ላይ ብቻ ማሳለፍ። ምክንያቱም ዛሬ እዚህ እዛ የሚሉ ሰዎች ለእኛ ሊጠቅሙን አይችሉም ሊሰብሩ ነው እንጂ የሚችሉት። እና ወይ ሳንሰማ ያው ምክር አበዛው መሰለኝ። እኔ ተመካሪ ነኝ እንጂ መካሪ አይደለሁም ብዬ ነው የማስበው። እኔ በጣም ብዙ ብዙ ትምህርት ይቀረኛል ማለት ብዙ እንድትመክሩኝ እፈልጋለሁ። በዚህ አጋጣሚ ደግሞ ሳጠፋም ሆነ ጥሩ ነገር ሲሰራ ሆነ መጥፎ ነገር ሲሰራም ሆነ አስተያየት ለምሰጡኝ እህት ወንድሞቼ በጣም ነው ማመሰግናችሁ። ምክንያቱም ኮሜንት አንዳንድ የሆነ ታይም ላይ ማለት ነው የዛሬ አምስት ወር አራት ወር አካባቢ ነው እና በጣም ኮሜንት የሚያስጠላ ኮሜንት የሆነ በቃ ስብር የሆነ በጣም ልጠነክርበት የቻልኩበት ነገር ነው ነገሮች ነው። በቃ የሆነ ስብርብር አስጠላኝ። በቃ ሶሻል ሚዲያ ሲባል በምንድነው፣ በቃ መቼ ነው የገባሁት ስተምል ድረስ ማለት ነው። ከዛም በኋላ በቃ ቤቴን ዘግቼ ምናምን ብቻዬን ማውራት ጀመርኩኝ። ቲቪው ፊት ለፊት ተቀምጬ፣ መስታየቱ ፊት ለፊት ተቀምጬ በቃ ብቻዬን ማውራት ጀመርኩኝ እና በቃ እነሱ አያውቁኝም እኮ ቢሳደቡስ፣ በቃ ምን ችግር አለ? አያውቁኝም፣ አላውቃቸውም እንትን ሶሻል ሚዲያ ያገናኘን ሰዎች ነን ግን ለእኔ ለራሴ ማንም ሰው የለኝም። ራሴ ራሴ ሶፊያናት መጠንከር ያለባት ሶፊያ ናት ማበርታት ያለባት ብዬ ነው እንደገና ራሴን በቃ ወደ ስራ ስራና ስራ ብቻ ዩቱብ መቼ ይዘጋ መቼ ያቁም የምናውቀው ነገር የለም። ከዩቱብ ጀርባ ደግሞ ምንችላቸውም በትርፍ ሰዓታችን መስራት ከዛ ከተለወጥን በቃ አንድ ሲኖርሽ በጣም ይወድ ሰው ይበዛል እኔ ብዙ ሰዎች ጋር አልተጣላውም። ግን ሁላቸውም የተጣላ ነው የተኮራረፍ ነው ሰዎች ሁሉ ቤቴ ድረስ ነው አይተሽ መተው ይቅርታ የጠየቁ። በቃ ሰው ልጅ ውደጁ እንጂ እንትን በቃ የሰው ልጅ አክብሪ፣ ውደጁ። ሰው ልጅ ይበድልሽ እንጂ አንቺ በዳይ አትሁኝ። በዳይ ባልሆንሽበት ሰዓት በቃ ሰላም እንቅልፍ ነው የምተኘው። በዳይ በሆንሽበት ሰዓት ግን በቃ መስራትማ አትሺም። ይሄ ሎናሹ መረፍት ሊያገኛችሁ አቺ ብዙ ነገር ነው የሚፈጠረው እና የኔ ውዶች ካሜራ አለ ረስች አለው ጀለስት እኔ ብሎ መካሪ እኔም ብሎ መካሪ ለማንኛውም የምትይው ነገር ካለ ለቤተሰቦቻችን አስተላልፊላችሁ እኔ ምለው ይሄን ነው ጉንፋን እና ቶፕሲል ስለያዘ እየተንተዋተብኩ ነው እያወራችሁ የነበረ ለድምጤ ደግሞ ይቅርታ ነው ቅርታ እያልኩ ጠይቃለሁ የኔ ወዶች ያው ወልተፋ ነኝ ታፋ ነኝ ነው የሚባለው። አይደለሁም አይደለሁም እንሻላህ እና የምትዩ ነገር አለሽ? እንዝገው ቤታች ምሊዮ ነገር ብዙም የለኝም ግን ሶፊዬ ከጎኔ ስለሆነች በጣም አመሰግናለሁ። እና ስጀመበር ዋለው ራሱ ያዝናናቻለኝ በጣም ደስ የምትል ናት እና በጣም ጠንካራ ሴት የምር የምትማርበት አይነት ሴት ናትና አላ ከዚህ በላይ ጠንካራና ትልቅ ቦታ እንዲያደርስሽ አድዋ አድርግልሻለሁ። ሻላ ደግሞ ትደርሻለሽ ብሻ እና ቤተሰቦቼ እናንተንም በጣም እንወዳችኋለን፣ እናከብሯችኋለን እና ጥሩም መጥፎም ኮሜንት የምጽፉ ለእኛ ትምህርት ነው። ማለት በቃ እዚህ ዓለም ምንም ብታረፈ ሁሉም ሰው ሊወዳቸው አይችልም። እኛ ራሳቸውን ከወደድን በቂ ነው። እንደዛ ነው ይመስለኝ። አዎ ማለት ሁሉም ሰው ይወደኛል ብለሽ ደግሞ ሁሉም ሰው እንዲወድሽ መጠበቅ የለብሽም። በቃ አንቺ ራስሽ ይሆናል። ትክክል ነ የምትይውን ነገር ከመስራት በቃ ወደ ኋላ አትበይ። እነሱ የሚሰጡሽን አስተያየት ደግሞ በቃ ተቀበይ። ጥሩም ሆነ መጥፎ መቀበል ነው፣ አለመበሳጨት። እንደዚህ ሰርቻለሁ፣ እንደ ስህተትም ከሰራሽ ለማስተካከል መሞከር ስተሳሰሪም ደግሞ ዝም ብለው የጥላቻ በቃ እንዲህ ሳያውቁሽ ዝም ብለው የሚሳደቡ ሰዎች አሉ። ለነዛ ሰዎች ደግሞ በቃ ቦታ አለመስጠት፣ በቃ ራሽን ጠንካራ ሰራተኛ አድርገሽ ተለውጠሽ ለውጥሽን ነው ለነዛ ሰዎች ማሳየት ያለብሽ እንጂ እነሱ ሳያውቁሽ ቢሰድቡሽ፣ ሰደቡሽም አልሰደቡሽም ምንም ሊቀንስልሽ አይችልም። ስለዚህ ጠንካራ፣ ለሁሉም ነገር ጠንካራ መሆን አሪፍ ነው ብዬ ነው ማስበው። እሺ ልክ ነሽ። እና በዚህ አጋጣሚ ደግሞ እኔ በአንቺ ባልቸው ዙሪያ ማለት የምፈልገው ነገር እራሳችሁ ሁኑ ማለት ማንም ወደዳችሁ ማንም ጠላችሁ እራሳችሁ ሆነ ማለት የራሳችሁን ማንነት ይዛችሁ መሄድ አለባችሁ። ሰው እንዲወዳችሁ ምንም ነገር ራሳችሁ ላይ እንዳትጨምሩ፣ የምር ነው። በዚ እኔ እንደዚህ ዓይነት ሰው ከጠላኝ እንዲወደኝ ቢሆን ነገር ማድረግ አልችልም። ለዛ አይደለም።